በስፔን ላሊጋ የተደረገ ጨዋታ ነበር። ሪያል ማድሪድ ከሄታፌ ጋር ያደረጉት ጨዋታ ደግሞ ሪያል ማድሪድ አንድ ለዜሮ በሆነ ውጤት በማሸነፍ የላሊጋው መሪ መሆን የቻለበት ነው። ኪሊያን ኤምባፔ አስረኛ የላሊጋ ግቡን ማስቆጠር የቻለበት ምሽት ነው። በድጋሚ አርዳ ጉለር ለኪሊያን አሲስት አድርጎለታልና፣ ተመሳሳይ አሲስቶችን፣ ተመሳሳይ ግቦችንም እየተመለከት እንገኛለን። በአርዳ ጉለርና በኪሊያን ቦታ ግን ጨዋታው ቀላል አልነበረም አይደል? ለሪያል ማድሪድ ተቸግሮ ነው ጨዋታን የጀምረው። በሄታፌ በኩል ሁለት ቀይ ካርዶችን የተመለከትንበት ጨዋታም ነበር። በጣም ወሳኝ ሶስት ነጥብ ይመስላል ለሻቢ አሎንሶ። በጣም ትክክል ምሳ ምክንያቱም ኤል ክላሲኮ ሁድ ነው። ኤል ክላሲኮ ሁድ ነው በሳምንቱ አጋማሽ። የሚያስፈራ አይደለም ይሄኛው ዩቬንቱስ ግን፣ ከዩቬ ጋር ይጫወታሉ። ትልቅ ሳምንት ነው ይሄ። ከዛ በፊት ወደ ሄታፌ መሄድ ነበረባቸው። በኮሎሲየም ቀላል ጨዋታ እንደማይሆን መገመት ይቻል ነበር። የሆርሄ ቦርዳላስ ቡድን ፈታኝ ቡድን ነው። ከቪኒሺየስ መግባት በፊት ቅድም ያነሳሻቸው ሁለቱም ቀይ ካርዶች በቬኒሽስ ላይ የተፈጸሙ ናቸው። አንደኛው ኒዮም የሚባለው ተጫዋች እኔ ለነገሩ ኒዮም እንደዛ ነው ሁልጊዜ መማታት ነው ስራው። አንቆታል፣ አንገቱን ይዞታል። በኋላ ተከራክሯል ምናምን፣ ግን ተቀይሮ ገብቶ በስንት ደቂቃ መሰለሽ ሰቅ ደቂቃ አልሞላም ሰላሳ ሰባት ሰከንድ ምናምን በቀይ ወጣው ኒዮም፣ ተቀይሮ ገባ ወጣ። ወደ ከዛ ቬኒሽስ ወደ ቦርዳላ ሄደ ና ያው ተንኳሽ አይደለም ቬኒሽስም አሪፍ ቅያሬ ምናምን አሰልጣኙ ምን ሄዱ ተቀይሮ የገባው ተጫዋች ስለሆነ ወዲያው በቀይ ወጣ። በጣም አሪፍ ቅያሬ ነው ምናምን ሲለው ተናደደ፣ ቦርዳለስ እና በኋላ እሱም ራሱ ቢጫ እየመሳዩ ቢጫ እየ በቀይ አዝናኝ ነበር እሱ። ግን ፈታኝ ጨዋታ ነበር። ያው በኋላ አርዳ ጉለር እንዳነሳሽው የመጨረሻ ኳስ አቀብሏል ለምባፔ። አምስተኛ የመጨረሻ ኳሱ ነው ግን ለየት የሚለው አምስቱም ለምባፔ የተሰጡ መሆናቸው ሁሉም አሲስቶቹ ለኪሊያን ምባፔ የተሰጡ ናቸው እና በእነዚህ ሁለት ተጫዋቾች መካከል እየተፈጠረ ያለው ኬሚስትሪ በጣም የተዋጣለት እየሆነ ነው። ልክ ከዚህ በፊት ኦዚል ከክርስቲያኖ ጋር፣ ቤንዜማ ከክርስቲያኖ ጋር ወይ ላምፓርድ ከድሮግባ ጋር፣ ሰን ከኬን ጋር ወይ ኦንሪ ከፒሬስ ጋር አላ አይደለም ዴቪድ ቤከም ከቫን ኒስተልሮይ ጋር እንደነበሩት አይነት በጣም የተዋጣለት ኬሚስትሪ እየፈጠሩ ያሉ ናቸው ግን እንዳነሳሁት የሄታፌ አጨዋወት በእግር ኳስ የሚፈቀድ ሆኖ ግን ሀርሽነስ አሉ። በጣም ለመጫወት አስቸጋሪ ቡድን፣ በጣም አስቸጋሪ ኮምፒቲቲቭ ሀርሽነስ ነስ ይሉታል እነሱ። ለመጫወት በጣም ምቾት አይሰጥም። እና ትላንትና ደግሞ የአማካይ ክፍሉ ጉለር ጨዋታውን ስላልጀመረ በቂ ፈጠራ አልነበረውም። ሁሌም የሚፈራው ቤሊንጋም ሲመለስ ይሄ ነው። ቤሊንጋም ሸዋሜኒ እና ካማቪንጋ ነበሩ የሪያል ማድሪድ አማካዮች የነበሩት በክንፍ በኩል ማስተንትዋኖ በቀኝ በኩል በቪኒ ጨዋታውን ስላልጀመረ ሮድሪጎ ነበር በግራ በኩል የጀመረው። በክንፍ በኩልም ከነዚህ ሁለቱም ተጫዋቾች በቂ ፈጠራ አልነበረም እና የሪያል ማድሪድ የአማካይ ክፍል በጣም ጠንካራ በሆነ ብሎክ እና በሚገርም ሁኔታ ደግሞ በድፍረት ሪያል ማድሪድን ፕሬስ ያደርጉ ነበር። አሁን የሄታፌ ቡድን አጫወት በፕሬሲንግ ካየሹ ይሄ ፕሬሲንግ መለኪያ አንድ ፒፒዲኤ የሚባል ፓስስ ፐር ዲፌንሲቭ አክሽን ሁልጊዜ ፕሬስ የሚያደርግ አይደለም። ስለዚህ ስምንት ዘጠኝ አይደለም ፓስ ዲፌንሲቭ አክሽን አስራ አመት ሊሆን ይችላል። ፕሬስ በሚያደርጉበት ጊዜ ግን በጣም ኢንቴንሲቲ አሉ እና ትላንትና ሪያል ማድሪድ ከኋላ እየተጫወተ ለመውጣት በሚሞክርበት ጊዜ የሪያል ማድሪድን ግብ ጠባቂና ተከላካዮቹን አልባ ጀምሯል። ምናልባት የሄታፌን ፕሬሲንግ በማሰብ በቴክኒክ በጣም ጥሩ ተጫዋች ስለሆነ ለዛም ታስቦ ሊሆን ይችላል። ከረፍት በኋላ አልቀጠለም፣ ግን እሱ ጀምሯል ትላንትና ጨዋታው የማድሪድ ቀጣዩ ምርጫ የነበረው ረጅም ኳስ መጫወት በሄታፌ ፕሬሲንግ ላይ ረጅም ኳስ መጣል የነበረው ምርጫቸው። ረጅም ኳስ እየጣሉ ሁለት አጋጣሚዎች እምባፔ አግኝተው ነበር። ሶሪያ ሁለቱን ሙከራዎች አድኗቸዋል እና በሎብሎክም ሲከላከሉ ስፔስ አይሰጡም። ቻናሎች በሚገባ ይዘጋሉ ግን ፕሬስም ሲያደርጉ ሪያል ማድሪድ ሌላ ሩት እንዲጠቀም ያደርጉታል። በዛ መንገድ ሪያል ማድሪድ የጎል እድሎች ፈጥሮ ነበር። ሁለቱንም አንደኛውን ኢላማውን ሳተ፣ ሌላኛውን ግን ሶሪያ የሄታፌው ግብ ጠባቂ ነው፣ እነዚህን ሙከራዎች ያዳ ነው። በኋላ ግን አንዳንድ ጥያቄዎችን መጠየቅ ጀመሩ። አሌክሲስ ሳክሪስና በተለይ ሊሶ ለስፔን ባለሟጫ በቺሌ በተደረገው የዓለም ከሀያ ዓመት በታች ውድድር ላይ ሲጫወት የነበረው ተጫዋች ተመልሶ መጣ እና ሁለቱ ተጫዋቾች በተለይ በቀጥተኛ ማጥቃት ምን ሆነ መሰልሽ አንድ ረጃጅም ኳስ የሚጫወት ቡድን ከሌላ ረጃጅም ኳስ ከሚጫወት ቡድን ጋር መሆን ጀምር። ሪያል ማድሪድም ረጅም ኳስ ለምባፔ ወደ ስፔስ፣ ሄታፌም ለሉዊስ ሚያ አይነት ለሳክሪስ ለሊሶ አይነት ተጫዋቾች ወደ ክፍት ቦታ ኳስ የሚጥል ቡድን ሆነ። የማድሪድ ደርቢ ነው ያው ትልቅ ደርቢ ባይሆንም ሄታፌ የማድሪድ ቡድን ነው። ከአንድ ሰዓት በኋላ ግን ቦርዳላስ ወደ በደንብ ወደ የሚታወቅበት ቦርዳላስነቱ ተመለሰ እና ተጫዋቾቹን በሙሉ ሪትሪት እንዲያደርጉ ሳጥን እንዲከላከሉ እና ምንም የመውጫ መንገድ አልነበራቸው መከላከል ብቻ ነበር የመረጡት። ልክ ከዚህኛው በፊት ቅድም ያነሷቸው የታፌ ተጫዋቾች የነበራቸው አይነት የማጥቃት አንግል እንዳይኖራቸው አደረጓቸው። ከዛ በኋላ ነው አሰልጣኝ ሻቢ ያሎንሶም ወደ ቤንቹ ማየት የጀመረው። ሁለት አንዳንድ ጠቃሚ ለውጦች አደረገ። ለምሳሌ ማስተንትዋኑን አስወጣው፣ ቀይሮ አስወጣው። በእኔ እምነት በማድሪድ መለያ ጥሩ ያልተጫወተበት የመጀመሪያው ጨዋታ ሳይሆን አይቀር። በሌሎቹ ጨዋታዎች ሁሉ ጥሩ ይጫወት ነበር። ትናንትና ወደ ክንፍ የበለጠ ከሌላውም ጊዜ የበለጠ ወደ ክንፍ ወጥቶ ነበር የተጫወተ በቤሊንጋም መኖር ምክንያት። ቤሊንጋም ከምባፔ ኋላ ስለሆነ የተጫወተው ሌላ ጊዜ ፍሉዲቲ ስለነበረው ወደ ሴንትራል ቦታዎች እንዲገባ እድል ያገኝ ነበር። ትናንትና በአብዛኛው ፍላንክ ላይ ነው የቆየው። ግንዛ ቦታ ላይ ብዙ ልዩነት አላመጣ ከዚያ እሱን ካስወጣ በኋላ ቪኒሽስን አስገባው። የቪኒሽስ መግባት ሮድሪ ሮድሪጎ ወደ ቀኝ እንዲሄድ አደረገው። ሁለቱ ብራዚላያን በቀኝና በግራ ክንፍ በኩል እንዲሆኑ ሆነ። ትንሽ ቆይቶ ደግሞ አርዳ ጉለር ገባ። ጉለር ደግሞ ቴክኒካዊ ጥራት የሚጨምር ቅድም ያነሳሁት እሱ ሳይሰለፍ ሲቀር ሪያል ማድሪድ በቂ ክሬቲቪቲ አይኖረውም። እንግዲህ አምና አስራ ስምንት ጨዋታ ብቻ ነው የጀመረው። በዚ ፊት የነበረው ሲዝን ላይ በጣም ጥቂት ጨዋታዎች ብቻ ነው የጀመረው። አሁን ግን በጣም ወሳኝ ተጫዋች ወደ መሆን ተሸጋግሯል እና ያኔ ነው ሄታፌ የበለጠ መቸገር የጀመረው። ቪኒ መተንኮስ ጀመረ። መጀመሪያ ፌሜኒያ የሚባል አንድ የቀይ መስመር ተከላካይ አላቸው። በመጀመሪያ ጥፋት ሰራ። ቪኒሽስ እንደገባ ብዙ አልቆየ እና ቦርዳላስ ሀሳብ ገባውና ፌሜኒያን አስወጣና ኒዮምን አስገባው። ኒዮም ወዲያው በሰላሳ ምናምን ሰከንድ ውስጥ በቀይ ወጣው ተጫዋች ማለት ቪኒሽስ አንዳንድ ጥያቄዎች መጠየቅ ጀምሮ ስለነበር አጂቴት ያደርጋል ድሪብል ያደርጋል ትሪኮች አሉት። በሞቲቬሽን ነው ወደ ጨዋታው የገባው እና ጠዋት እናውቅ ነበር አለ አሎንሶ። ቪኒ በዚህ ጨዋታ ላይ እንደማይጀምር ግልጽ ነበር፣ ለብራዚል ተጫውቶ ስለነበር የመጣው ግን ከቤንች በጣም ወሳኝ መሳሪያ እንደሚሆን አውቀን ነበር። ምክንያቱም ሄታፌ በጣም የተደራጀ ቡድን ስለነበረና ሰርቷል። ይሄ የመጨረሻው ሀያ ደቂቃ ላይ ጨዋታውን የለወጠው ቪኒሽስ ነው። ጎል አላስቆጠረ የመጨረሻ እንኳስ አልሰጠም፣ ግን የሄታፌ ተጫዋቾች በቀይ በተለይ የመጀመሪያው ተጫዋች ኒዮን በቀይ ከወጣ በኋላ ነው ሁለት ጎል የተቆጠረው፣ በኋላም ሁለተኛ ቢጫ ካርድ የተመዘዘው እሱ ላይ በተሰራ ጥፋት ነው። ግን ጨዋታው ሊያልቅ ሲል ደግሞ በዘጠኝ ተጫዋች ይጫወት የነበረው ሄታፌ ከካማራ በሚባል ተጫዋች አማካኝነት ፊት ለፊት ከኩርቱ ዋጋ ተገናኝቶ ነበር። እንዲህም ሆኖ ነጥብ ጥሎ ሊወጣ ይችል ነበር ለሪያል ማድሪድ። ስለዚህ ቀላል ፈተና አልነበረም። ግን ያ ያልኩት ጥምረት ሰርቷል። አርዳ ጉለር እና የኪሊያን እምባፔ ጥምረት የኤምባፔ ውድድር ዘመን አጀማመር አስደናቂ ነው። በነገራችን ላይ ቫልቬርዴ ትላንትናም የቀኝ መስመር ተከላካይ ሆኖ ነው የተጫወተው። መጫወት አልፈልግም ብሏል፣ ግን ለጊዜው ምርጫ የለውም አሰልጣኙ። ቤሊንጋም አስር ቁጥር ሆኗል። የትኛውን ቦታ ይይዛል የሚለው ትልቅ ጥያቄ ነበር። የሚያመረቃ ፐርፎርማንስ ነበር ለማለት ያስቸግራል። የቤሊንጋም ጉዳይ ከቡድን ባላንስ አንጻር ምን ማለት ይሆናል ብና የሚለው እስካሁን ድረስ መልስ ያላገኘ ነገር ነው። ትላንትና ከአትሌቲኮ ማድሪድ ጨዋታ በኋላ ለመጀመሪያ ጊዜ ነው ጨዋታ ሲጀምር እምባፔ በ11 የፉክክር ጨዋታዎች 15ተኛ ጎሉ ነው። ምናልባት ለሪያል ማድሪድ አንድ መስጋት ያለብን ነገር ካለ የኢምባፔ ዲፔንደንሲ እየመጣ ነው ወይ የሚለው ነው። ከግማሽ በላይ የሚሆኑትን ጎሎች አስ 27 ጎል መሰለኝ ያስቆጠረ፣ ከ27 ጎል 15ቱን ያስቆጠረ፣ 53 54 ፐርሰንት የሚሆነውን ጎል ያስቆጠረው ኪሊያን ምባፔ ነው። ልክ በማንቸስተር ሲቲ የሀላንድ ጥገኝነት አለው የሚል ጥያቄ ማንሳት እንደሚያስፈልገን። ምክንያቱም ከሲቲ ተጫዋቾች መካከል በፕሪምየር ሊግ ሀላንድ 11 ጎል አስቆጥሯል። ቀጥሎ ብዙ ጎል ያስቆጠረው ተጫዋች አንድ ጎል ያስቆጠረ ተጫዋች፣ አስጊ ነው። ይሄ በቀደም ብስጭት ሲናገር የነበረው ሌሎቹ ማስቆጠር አለባቸው፣ ቁልፍ ተጫዋች ቢሆንም እሱ ላይ ብቻ ጥገኝነት አይገባም የሚል አስተየት እንዲሰጥ የሆነው ለዚህ ነው። ብትቆጥሪ 11 ሀላንድ ቀጥሎ ብዙ ጎል ያስቆጠረው ተጫዋች ማክሲም ኤስቲቭ ደግሞ ፈረንሳይ ድሮ የሞምፔሊ ተጫዋች ነው። አሁን ለበርሊን ላይ የሚጫወተ ተጫዋች ነው። እዛ ጨዋታ ላይ ሁለት ጎል ራሱ ላይ ስላስቆጠር ማለት ከዛ ሼርኪ፣ ሬንደርስ፣ ፎደን እያልን አራት ተጫዋቾች እንጠራለን። አስራ አንዱ ያስቆጠረው ግን ሀላንድ። ስለ ሲቲ የሚያስፈራው ነገር አንደኛው ይሄ እንደዚህ የከፋ አይደለም። በሪያል ማድሪድም ግን ከሌሎች ተጫዋቾች ጎል መምጣት አለበት። የምባፔ ፎርም አሁን ቫልዳኖ እንዳለው በዚህ ሰዓት የአለም ምርጡ ተጫዋች ነው አለ አሁን በያስ በያሳየ ባለው ፎርም የአለም ምርጡ ኮምፕሊት ተጫዋች ነው የተሟላው ተጫዋች ነው የሚል አስተያየት ሰጠ እስማማለሁ በዚህ በዚህ ሰዓት ከእሱ የተሻለ ፐርፎርም እያደረገ ያለ ተጫዋች የለም ግን ሪያል ማድሪድን የሚያክል ግዙፍ ክለብ ደግሞ በአንድ ተጫዋች ላይ ብቻ የሚያህል ጥገኛ መሆን ያለበት አይመስለኝም ተጫዋቹ በጣም የሚያስደንቅ ብቃት ላይ የሚገኝ ቢሆን እና ለሻቢ አሎንሶ በጣም ቁልፍ ሳምንት ነው ግን ከኤልክላሲኮ ጨዋታ ፊት ይህን ጨዋታ ማሸነፋቸው አስፈላጊ ነበር። ወደ መሪነት ተመልሰው ነው ወደ ኤልክላሲኮ ጨዋታ የሚሄዱት ማለት ነው። እና በኋላም አንዳንድ መደበኛ ውሳኔዎች መወሰን ሳይኖርበት አይቀርም። ለምሳሌ ማስተንትዋ ነው ቦታውን እያጣ መሄድ ይመስለኛል ከዚህ በኋላ ምክንያቱም ቤሊንገም ተመልሷል። ቤሊንገም ደግሞ ብዙ ጨዋታ መጫወቱ አይቀርም። ሌላ ግን ኤምባፔን ጉዳይ ካነሳው ሬከርዶች እየሰበረ ነው እንዳነሳሁት 53 ጎሎች አስቆጥሯል። ከ27ቱ 15ቱ ያስቆጠረው እርሱ ነው። አንዳንዶቹ ሪካርዶች 80 ዓመት ምናምን የቆዩ ሪካርዶች ናቸው። ለምሳሌ ፕሩደን ሳንቼዝ የሚባል አንድ ተጫዋች 1946 47 የውድድር ዘመን ላይ አሁን እምባፔ በተጫወተው የጨዋታ ቁጥር 14 ጎል ነበር ያስቆጠረ እምባፔ አሁን 15 ጎል አስቆጥሯል። በ80 ዓመት እንደዚህ አይነት የውድድር ዘመን ጅማሬ ያደረገ የሪያል ማድሪድ ተጫዋች አልነበረም። በመጀመሪያዎቹ 11 ጨዋታዎች 15 ጎል ነው ያስቆጠረው። ይሄ ለሪያል ማድሪድ ብቻ ነው። ለፈረንሳይም ግን በቀደም አሁን ከአዘርባጃን ጋር አንድ በጣም የሚያስደንቅ ጎል አስቆጥሯል። ከዛ በፊት በነበረው የሴፕቴምበር ኢንተርናሽናል ብሬክም ጊዜ በሁለቱም ጨዋታዎች ላይ ጎል አስቆጥሯል። ወደ የሚያስደንቅ ብቃቱ ተመልሷል። ከዚህ ባሻገር በአንድ ጨዋታ ላይ ብቻ ነው ጎል ያላስቆጠረው ከሪያል ማዮርካ ጋር በተደረገ ጨዋታ ብቻ ነው ጎል ያላስቆጠሩ። በቻምፒዮንስ ሊግ አምስት ጎል አስቆጥሯል። ካይራት አልማቲ ላይ ሀትሪክ ሰርቷል። ማርሴይ ላይ ሁለት ጎል አስቆጥሯል። በሁለት ጨዋታ አምስት ጎል ማለት በሁለቱ ውድድሮች ጎል እያስቆጠረ ነው። ለፈረንሳይም ሲጫወት ጎል እያስቆጠረ ነው። ግን በታሪክ ፈረንክ ፑሽካሽ ለምሳሌ 1959 60 የውድድር ዘመን ላይ ከመጀመሪያዎቹ አስር ጨዋታዎች በዘጠኙ ጎል አስቆጥሮ ነበር የጀመረው፣ ልክ ምባፔ እንዳደረገው ፕሩደን ግን በሰባት ጨዋታዎች ላይ ብቻ ነበር ያስቆጠረው። ስለዚህ ሬከርድ ሁሉ በጣም የሚያስደንቅ ነው። ለዚህ ነው ሰሞኑን ሆርሄ ቫልዳኖ አንድ ኡኒቨርሳሉ ቫልዳኖ በሚባል ራሱ በሚያዘጋጀው ፕሮግራም ላይ ባለፈው እሁድ እምባፔን የወቅቱ የዓለም ምርጥ ተጫዋች ነው የሚል አስተያየት የሰጠው። ከካይራት አልማቲ ጨዋታ በኋላ ሀትሪክ ሰራ አደለም እና ቆጮ አምስት ማግባት ነበረብኝ አለ አምስት እድል ካገኘው አምስቱን ማግባት አለብኝ የሚል ትልቅ በርደን ነው ራሱ ላይ ይጫናል። ትናንት እንደዛ አልነበረም። የመጀመሪያዎቹ ሁለት እድሎች በረጅም ኳስ የመጡት ሁለት እድሎች፣ ትልልቅ የጎል እድሎች ነበሩ። ግን እንደዛም ሆኖ በጣም ግሩም ብቅ ደግሞ ከጉዳት ጋር ነው የመጣው። እንደምታይ ከፈረንሳይ ብሔራዊ ቡድን ካምፕ ወጥቶ ነበር። የመጨረሻውን ጨዋታ አላደረገም። በሬኪያቪክ ከአይስላንድ ጋር ያደረጉት ጨዋታ ማቴታ ነበር የተጫወተው እዛ ጨዋታ ላይ እና ይሰለፋል አይሰለፍ የሚል ጥርጣሬ ሁሉ ነበር ወደዚህ ጨዋታ ሲመጣ። እንዲያም ሆኖ ግን የሚያስደንቅ ብቃት ላይ ነው ያለው እና ማድሪድ ከዩቬ ና ከባርሳ ጨዋታ በፊት በጣም ፈታኝ ከሆነው የቦርዳላ ሴታፌ ቁልፍ የሆነ ሶስት ነጥብ በጣም አስፈላጊ ሶስት ነጥብ ይዞ ወጥቷል። አው ሪያል ማድሪድ እንግዲህ ከ ከባርሳ ጨዋታ በፊት ነው ይህንን ድል ወስዶ እንግዲህ መሪ መሆን የቻለው። ስለዚህ ቀጣይ የላሊጋው መሪ ሆኖ ነው ከባርሴሎና ጋር ጨዋታ ነው የሚያደርገው። ሌላ ጥሩ ምሽት ነበር ለሪያል ማድሪድ ማለት ነው። ለብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች የተላለፈ የጉባኤ ጥሪ የብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች 16 ተኛ መደበኛ ጠቅላላ ጉባኤ ማክሰኞ ጥቅምት 18 2018 ዓ.ም ከጠዋቱ ከጧቱ ሁለት ሰዓት ጀምሮ በሚሊኒየም አዳራሽ ይካሄዳል። የጉባኤው አጀንዳና ዝርዝር መረጃ መስከረም 18ና ጥቅምት 5 ቀን 2018 ዓ.ም በታተመው የሪፖርተር እና አዲስ ዘመን ጋዜጣ ላይ ይገኛል። ስለሆነም የባንኩ ባንኩ ባለ አክሲዮኖች በሙሉ በተጠቀሰው ቀንና ቦታ